ሽንት ቤት ትሄጃለሽ፣ ፍላሽ የምታደርግበትን ሳይሆን ተቀምጠሽ ሽንሽ የምሸኝበት ውሃ እንደዚህ አድርጊተሽ ሁለት ብርጭቆ ይሄ ነው። ትናንትና ብየሻለሁ። እንደዚህ አይነት ነገር አትቅጭኝ ብየሻለሁ ትናንትና፣ ባልናገርሽ ኦኬ። ትናንትና ምናልኩሽ እንደዚህ አይነት ነገር ከሽንት ቤት ለሌላ ተናገረን ያልኩሽ፣ የሽንት ቤት ነግሬሻለሁ።

ቲቪ ውን ታነሽና ክስ ክስ አርግተሽ ስብርብር ታርጋለሽ። ፍለፍቴ ቲቪ ሽን ትልቁን ቲቪ ይሰባበራል። መስራቱን ቼክ አድርጊ። መስራቱን ቼክ አድርጊ። መስራቱን አሳይኝ አንቺ። ይሰራል። አይ ለምንድን ነው ኖ ኖ ኖ እምትሉኝ? እንደሚሰራ ቼክ ሳላርጋለሁ። ተሰብራትም ማዩ፣ አይታየንም። እኛ አረ እናቴ እ

እኔም እኮ የምልሻለሁ እኮ በመድሃኒዓለም እኮ እያለሁ እኔ በእናቴም እኮ ለዛ ደንቆሮ አንበሳ እና ለሙባርክ አንበሳ ተቀጥቻለሁ ላይ

ከዚህ በኋላ ይሰራል ብለሽ ቲቪው ይታያል? ወጭ ላይ ምን አፍጥጦ አንስተሽ መሬት ላይ ለዚህ አንስተሽ አንስተሽ ነው ጉልበት አጥሽ ነው እውልሽ እኚህ፣ እንደዚህ መሬት ላይ። አዎ ከስክስ መሬት ላይ ከስክሽ ምን አባብ እርግጭው። ይሰበር ይሰበር፣ ኮሜንት ላይ ይሰበር ይሰበር በሉ። ኮሜንት ላይ ጋር ይሰበር ይሰበር በሉ በሉ፣ ይሰበር እርግጭው ቆሜ

ለማት ክብር ይኖርሽ፣ ዘለሽ እናት ላይ አትጂ። እኔን ስደቢ፣ እኔን ገንጤው ገንጤው ልክ ናችሁ፣ በውስጥ ልክ ናችሁ። እንዲህ ገንጤው፣ እስከመጨረሻ እንዲህ ግንጠል፣ ገንጤው መጥቼ እሰጣለሁ። ቢኮዝ የመጨረሻ ይቀረዋለሁ። አብረን ታፕ ታፕ አድርጋችኋል፣ ኮፕሊንክ አድርጋችኋል። ጊፍት ሰጣችሁ፣ በጣም አመሰግናለሁ። ግን አሜጃ በሰጣለው ችግር ነው። ግን እንትኑ አለ አደለ? ይሄ የመጨረሻው ላስቲኩ ከቲቪው እንዲህ አልተገነጠለም እንጂ ተው፣ እንደዚያ ይባል። ምን? እንዴት አይታችኋል? ከውጭ እስከ በር ድረስ አይታችኋል? እንግዲህ አይታችኋል እሱ ወረቀቱን አንሹ ነው ያልኩሽ። ወረቀቱን አንሹ ነው ያልኩሽ። ያንን ካርቱም ነጩ፣ ያንን ነጩ አይደለ እሱም እኮ ነው ያልኩሽ። ነጩ የተለጠፈው ከጥቁሩ እንጂ ይሄ ምንድ ነው?

ፍሬ ጭንቅላት ትችላለሁ። እንደሰማሽ ከሆነ ጭንቅላት ትችላለሁ። አንቺ ለማኝ ማለት ነው። ለስሙ እኔ መጥቼ ነው ጋላሪ ኢትዮጵያ ጋላሪ ጋላሪ መጥቼ ለስሙ የሞላውልሽ። አንቺ ቡሽ ማለት ነው። አንቺ እንደሰበርች ነው የማስበው

ጌሙ ወንጀበና ስለቻለ ማለት ነው። እናንተን ሁሉ በትነን ከመንሄደው ጌሙ ይቀጥልና ጌሙ ሲያልቅ መጨረሻ ላይ እጅ የሚሰጥ አለችኝ። አንድ ደህና ጌም እኮ አልተጫወትም። ተጫወተ ላንቺ ምስጡሽ ለኔ ምስጡኝና መጥቼ ይሰጥሻለሁ። አንበሳሽ ነው ሄለን አሁን መጀመሪያ መጀመሪያነ ቅጣት ያልሰጠሽኝ ዝንብ የጫወት ከአንቺ በኋላ ተቀጥቼ ሰብሬያለሁ። አንበሳዬ አሁን ስጭ። ሰጥቼ ስመለስ ግን የጊፍት ቅጣት ከገባ ማለት ነው መጨረሻ ላይ ነው የምንሰጣው። እሷ ጥለን አንወጣም። ሁን ላስጠና ነገች እናንተ ፈራኝ አይገርማችሁ እየሰበርኩ ሲያየኝ ፈራ ነው

ቲቪው ከዚህ በፊት መጥቼው መብርሃኑ ተበላሽተው አስተካክሉልኝ ስል አይስተካክልም የተባለ ቲቪ ነው። ሚካኤልን አይስተካክልም የተባለ ቲቪ ነው። ይሄ ቲቪ አሁን ነገ ነገ በሰጠችኝ አንበሳ ሂጄም ገዛው ሂጄ ገዛዋለሁ። እንደዚህ ምንድን ነው ምንድን ነው የሚባለው? ይሄ እንደዚህ ሰረዝ ሰረዝ

ብራቦ እንዳትሰሚያቸው፣ የተበላሸው ነው ብለሻቸው ነው። አዎ እንደዛ ደስ አይበላቸው። ብ ቤተሰብ የተበላሸው ነው መድኃኒዓለም ብለሽ እናቴ ትሙት ብለሽ የተበላሸን የሰበርሽው ማለት እናቴ ትሙት ምለሽ ምለሽ ይሰራል አሳበለው በለው አሳበለው፣ ያለ ቪጂ ያለ ይሰራል። ቪጂ ያለ ሙዚቃ ከፍትበታለሁ፣ ፊልም አላይበትም። አዎ ፊልም አላይበትም። ዘፈን ብቻ ዘፈን ብቻ ያሴራወቀ ሲሰማ እያዘፈንኩ ሰማለው። ፊት ለፊቷ የለኮስኩት እዩት። እንግዲህ እ ደንቆሮ የነሱ ምትሰራ ፊት ለፊቷ አብሪቸው፣ ፊት ለፊቷ ቲቪ ይበራል። የተበላሸ ይበራል? ንገረኝ፣ የተበላሸ ይበራል? እንግዲህ አንድ ቅንድቧ ማስላጨት አለብኝ አሁን በቲቪው ትንሽ፣ ከመቶ ፐርሰንቱ ተረጋግቻለሁ በቲቪ መሰበ